እና በዚህ ቦታ ከተቀመጥ ነው ሶስት ሰዓት ከደቂቃ ይሄ ማለት ከተዋዋንበት አንድ ሰት ከደቂቃ ተልፋለ ማለት ነው። ደሞ ጓደኝነታችን ግቢ መርቅ ይላል ወይ ከዚህ በኋላ እጅግ በጣም ደስ ይላል። የሄቨን አባት እንግዲህ ቦት ከ ትምህርት ቤት ያባረዋል ብለን እጅጉን በጣም ብዙ ሰዎች አስበን ሰግተን ነበር። ነገር ግን የቦቸራ የሄቨን አባት ምንም አይነት ነገር አይደለም ተትምህርት ሊያባረረው ይቅርና መጥፎ ቃል እንኳን እንዳልተናገረው ለቤዛ ሲነግራት አይተናል ማለት ነው። አሰላሙ አለይኩም ወረህመቱላህ በበረከቱ። ውድና የተከበራችሁ የእኔ ቤተሰቦችና የአፍላ ፍቅር ወዳጆች፣ እንዲሁም ተከታታዮች እንደምን አላችሁ? ከኔ ጋር አለውኝ። አልሐምዱሊላህ። ሰብስክራይብና ላይክ ማረጋችሁን አትርሱ። ሰብስክራይብና ላይክ ያላደረጋችሁኝ ሰብስክራይብ አድርጉኝ፣ አግዙኝ። መልካምነት፣ በጎነት ለራስ ነው። ሰብስክራይብ እና ላይክ ያደረጋችሁ ሰዎች እጅግ በጣም እያመሰገንኳችሁ እንግዲህ ዛሬ አፍላ ፍቅር ክፍል መቶ ሰላሳ ስምንትን ይዤላችሁ መጥቻለሁ በተለመደው ሰዓትና በተለመደው ቀን ማለት ነው። እንግዲህ ብዙዎቻችን ቦቸራ ተ ትምህርት እንደሚባረር አስበን ተጨንቀን ነበረ ነገር ግን ቦቸራ ሆኖም እሱ ተትምህርት ቤት እንዳልተባረረና የሄቨን አባት ምንም አይነት ችግር እንዳልፈጠሩበት የወረቀቱንም ጽፎ ያደረሰው በተለያዩ ሰው ኢዮስያስ እንደሆነ ወደ ሄቨን አባት ወረቀቱን ያደረሰውና ማመልከቻ ያስገባበት እሱ እንደሆነ አውቀናል ተናግሯል ማለት ነው። ግን ኢዮስያስ እስካሁን ድረስ ሄቨን እንኳን ስትጠይቀው እሱ እንዳልሆነ በደረቅ አማርኛ እልም ባለ ውሸት እኔ አይደለውም ሴትዮ አይሰማሽም፣ በማለት እንደውም እሷን ሄቨንን ሊያበሳጫ ችሏል። እንግዲህ እዮ ሲያስ በደረቅ አማርኛ እንደዚህ አይነትም ነገርም ቢመልስላትም እሷም እንግዲህ ሄቨን እሷም አልረታ ባይ ስለሆነች አልረታለትም ብላ አንተ ነህ አንተ ነህ ከአንተ ውጭ ይህን ነገር የሚያደርግ አንዳችም ሰው የለም ስለዚህ እንግዲህ ሄቨን አንተ ነህ ያለችው በጥርጣሪዋ እና በግምቷ ነው። ነገር ግን ጄሪ ዳጊን እንደጠየቀችው በዛ በዚህ ብላ በጣም በብዙ ነገር አታላ ዳግዬ ዳግነት ዳግዬ ምናምን እያለች ጀሪ በጣም በብዙ ነገር ካታለለችው በኋላ እንግዲህ ዳጊ በጣም ትንሽ ነገር እንደሚያታልለው ብዙዎቻችን እናውቃለን። ከዛ የጓደኛውን ሚስጥር ዝርግፍ አድርጎ ከነገራት በኋላ ደህና ዋል እንኳን አላለችው። በልበል ያላ እኔ ሄድኩኝ ብለው ካጠገቡ ብድግ ብላ ሄዳለች ማለት ነው። ጀሪ እንግዲች የት ወስደዋለች? እነ ቦቸራ ጋር፣ ቦቸራ ና ቦጋለ ማርክ፣ እነ ማርክና እነ ቦቸራ ጋር ከወሰደችው በኋላ ግን ነገሩን የምነግራችሁ፣ የሆነ ነገር የምነግራችሁ ነገር አለኝ። የምነግራችሁ ግን ዝም ብዬ ሳይሆን በውርርጅ ነው፣ ወይ የሆነ ገረገት ተቀጠቃጣችሁልኝ፣ ወይ ብረባሶ ለብሳችሁ የኔ ነሽ የሚለውን ዘፈን ከዘፈን ክልኝ ነው የምነግርህ። እሄን አባት ጋር ወረቀት ወስዶ የሰጠውን ሰው ልነግርህ የምችለው ስትለው፣ ይሄማ አይሆንም፣ ወይም ቅጣት ቀይሪልን፣ ወይም ማለዛ ውሸትሽ ነው ሲላት፣ አይ ቅጣት እቀይራለሁ ውሸቴን እንኳን አይደለም ብላ ሌላ ዘፈና ዘፍና። ጀሪ እንግዲህ እዮ ሲያስ ለሄቨን አባት ወረቀቱን እንደሰጠ ነገረችው። ዳጊ የእንግዲህ ዳጊ ለጀሪ የነገራት እንደ ጓደኛና እንደ ሚስጥር ነበር። ነገር ግን ጀሪ ነገር መቆጣጠር የማትችለዋ ጀሪ ለማርክና ቦቸራ ነግራቸዋለች። እንግዲህ ማርክ ይሄንን መስማት ሲጀምር እኔ አላምንም በሚል አማርኛ ቢመልስላትም ነገር ግን እውነት እንደሆነ ነገረችው። ይህንን መቋቋም ያቃተው ቦቸራ ታጠገቧ ይህን ነገርማ ፍጻሜ መስጠት አለብኝ ብሎ በንዴት ታጠገቧ ታጠገባቸው ብድግ ብሎ ቢሄድም ግን ሮጠው እንኳን አልደረሱበትም። ሌላው ደግሞ ሄሎ አቡሻን እንዳኮረፈችውና እንድትቀየመችው ነው። እንግዲህ መድረሻ ያጣው አቡሻ ለሚኪ ሽምግልና ቢልከውም ሚኪን ነገር ግን እኔ ያለምንም መሸማቀቅና ያለ መፍራት ያለ ማፈር ከሔዋን እንዲርቅ አስጠነቅቃለሁ። ለአንተ ፎቃህ ብትሆንም ነገር ግን አቡዥ ምን ቤት ሆኖ ነው የኔ ፒያር፣ የኔ ምን፣ የኔ ምን ሌላት የሚችለው ብላ ነግራዋለች። ግን ይህ ነገር እንዳልተዋጠለትም ሚኪ ቢነግራትም ይህ ነገር ጓደኝነትና እህትማማች ወንድማማችነት እንደሆነ ቢነግራትም ለእሷ ግን ምንም ሊዋጥላት አልቻለም። እረንደው ቀረብ ሲላት መጣ ሲል ወደ እሷ ፊቷ ሁላ ረመጤ የሆነበት ሳይፈጀው ይቀራል ብላችሁ ነው? አይ አቡሻ ይህን ልጅ ማለት ነው፣ በቅናት ተንጨርጭረሽ ተንጨርጭረሽ ይህን ልጅ በኋላ ላይ ከእጅሽ ታዋጭና የአገሬ ወገን ደራሽ አዳመጫለት፣ እና እኛ የለንበት ማለት ነው። እንግዲህ ሁላችንም እንዳየነው ነው ቅናት እንዴት እንደቆላት ሁላችንም አይተናል ማለት ነው። ግን በልክ ቢሆን አሪፍ ነበረ። እንግዲህ ታልሽ ይሁን ሄሉ፣ ከቻልሽው፣ ምላሽን ማለት ነው። እኔ የሚለያዩ አይመስለኝም፣ የሚጣሉ አይመስለኝም። ጭራሽ አትገናኙ እናንተን እና እናንተን አልያችሁ ነው ያልሽው እንደዛ አይባልም እናንተን እና እናንተን አብራችሁ አልያችሁ በቃ የሆነ እሷ እንግዲህ ያለችው የሆነ ነገር ከእሷ የሆነ ነገር እንደሌለው መቶ በመቶ እንዳምነው ከፈለገ የሆነ ነገር ያሳየኝ የሆነ ነገር አድርጎ ያሳየኝ እንግዲህ ወይ ተጣልቶ ወይ ደግሞ እሷ ጋር ካለመገናኘት ከሁለት አንዱ አድርጎ ያሳየኝ ነው ያለችው እንግዲህ ይሄ ይቻላል አይቻልም ወደፊት የምናየው ነው የሚሆነው ሌላው ደግሞ ፈታና ዘና ያደረገኝ የቹቻ ቹቻ እንግዲህ ያሬድና ቤዛ በመኪናቸው ሽር ብለው ወደ መናፈሻ ከሄዱ በኋላ የሆነ የሆነ የራሳቸው ቦታ አድርገው የራሳቸውን የግላቸውን ወሬ የሚያወሩበት ቦታ ቁጭ ካሉ በኋላ ችፕስና እንዲሁም አይስክሬም የተለያዩ ነገር ይዘው ቁጭ ካሉ በኋላ የራስ የራሳቸውንና ማውራት ያለባቸውን ነገር ሲያወሩ እንግዲህ ይህንን በመስኮት የተመለከተች ቱቻ ከእጇ ላይ ያለውን አይስክሪምና ቺፕስ በንዴትም በብስጭትም በቅናትም ብልት ብልት ብልት እያደረገች እስኪ ትዝ ሲላት አይ እስኪዛ ልጅ ስር ልደውል በድግት አደረግና ስልኳን ደውል ልታረጋለች። ወደቀስቲ ሄሎ፣ የእኔ ፎንቃ እንዳላት እኔ ፎንቃ እያለች እንዳላገጠችበትና እንግዲህ እንዳናደዳትም እንዳናደደችውም አይተናል ማለት ነው። እንግዲህ እንደ ምን ነው፣ ምን ሆንሽ፣ ምን ሆነሽ ነው እንደው? በቃ ማማፋጤን እኮ ነው የመሰልሽው፣ ማማጣይቱን እኮ ነው የመሰልሽው። አነጋግርሽ፣ የኔው ፎን ቀነሽ፣ የኔው አነሽ ሲላት፣ አንተ ከዚህ በቀር ምን ታቃለ? ሰው ሁላ በመኪና ደቅ እያለ የራሱን ጊዜ ያሳልፋል፣ አንተ የኔ ፎን ቃ በማለት ብቻ ልቤን ዝቅ አታድርገው እና ልቤን ዝቅ አደረከው፣ እያለች ፈገግ አድርገዋለች ማለት ነው። እንግዲህ ለእናቷ ቃልን ብትገባላትም ቤዛ ነገር ግን ቃሏን መጠበቅ አልቻለችም። ምክንያቱም ፍቅር ኃያል ነው። ፍቅርም ሊታገሱት ሊታገሉትም አይችልም፣ ያሸንፋል። እንቢ ብሎ ያሸንፋል እና ለከዚህ ቀደም ለእናቷ ቃል የገባችላት ያሬድ በሄደበት መንገድም ይሁን ባለበት ቦታ ዝውር ላትል ነበር። ነገር ግን ይህ ሊሆን አልቻለም። አንዳንድ ጊዜም በቹቻ በኩል ይገናኛሉ። አንዳንድ ጊዜም በራሱ መንገድ ራሱ በፈጠረው ነገር ራሱ ይሄን ነገር አድርግልህ ባላትና በጠየቃት መሰረት በዛ በዛ ነገር፣ በአንዳንድ ነገር ሊገናኙ ችለዋል። እስካሁን ድረስ ያላቸውን ግንኙነት እንደ ቀጠለ ነው የፍቅርም ይሁን ያ በፍቅር መካከል እና በመለያየትም መካከልም ያለ ነገር መገናኘትም ይሁን ብቻ ግንኙነታቸው እንደቀጠለ ነው። ቀጣዩን ደግሞ የምናየው ነው የሚሆነው ማለት ነው። በመቀጠል ጸጋ እንግዲህ ጸጋን እየፈለጉ ነበር። የቀስቴ ጓደኛ እና ቀስቴ የእንትናን ያለችበትን ያሬድ ባላቸው መሰረት የጸጋን አድራሻ የምትኖርበትን ከማን ጋር እንደምትኖር የት እንዳለች ሰፈሯ፣ ከማን ጋር እንዴት እንደምትኖር ኑሮዋን፣ ህይወቷን እንዴት እንደሆነ አጥኖልኝ ማወቅ እፈልጋለሁ ባለው መሰረት ያሬድ እንግዲህ መከራቸው እየጨሰ መንደር ለመንደር እየፈለጉ ነበረ እነ ቀስቴና የቀስቴ ጓደኛ። በዚህ አጋጣሚ እኔ ማለት የምፈልገው ነገር የጸጋ እርግጠኛ ነኝ እርግጠኛ ሆኜ ባልናገርም፣ ግን ሊፈጠር ይችላል ብዬ የማስበው ነገር እሷን ቀርቶ ወይ ደግሞ እዛ ስለ እሷ የሚያውቁት እሷን የቀረቧት ሰዎች ቀርቶ እኛን ተመልካቾች የጸጋ ሕይወት የሚያስለቅስ ይመስለኛል። ከኋላዋ ያለው እንደዚህ ክፉ ሊያደርጋት የሚችለው ጨካኝ ሊያደርጋት የሰው ልጅ ብድግ ብሎ ጨካኝ ሊሆን አይችልም። የሰው ልጅ በእርግጥ የተለያየ የተለያየ አፈጣጠር አለው። ግን ቢሆንም በዚህ ልክ ጨካኝ፣ በዚህ ልክ ሰውን የማያያዝ ባህሪ፣ በዚህ ልክ የጭካኔ ጥግ የመስራት ሀሳቡ የመጣላት ሀሳቡ ያመነጨችው በሰላም በደህነዋ አይደለም ከኋላዋ የሆነ ራሷ ያሳለፈችው ነገር ወደዚህ ህይወት እንድትገባ ያደረጋት ነገር የሆነ አስከፊ ነገር አለ ብዬ ነው የማስበው። ይቺ ልጅ እሷን ቀርቶ ወይም ደግሞ የእሷን ጓደኞቿን እዛ ያሉትን ቀርቶ እኛን በህይወቷ ስትነግረን ስናውቅ በህይወቷ ባልተሳለፈችው ነገር እኛ ሁላ የምናለቅስ ነው የሚመስለኝ። ቀጣይ ቪዲዮ ላይ እንግዲህ የጸጋ አሳዳጊ ሰውዬ የተባለው ከቀስቴ ጋር ሲገናኙ ምን አይነት ሁኔታ ይፈጠራል የሚለውን አብረን እናያለን ማለት ነው። ሌላው መቅድን እንምግድ ያመጧቸዋል ብዬ ነበር ግን አላመጧቸውም። እደረሱበት ማወቅ እንፈልጋለን። ያሉበትን ሁኔታ ማወቅ እንፈልጋለን። በእርግጥ ሁለታቸውም እንዴት ተጣሉ አይተናል። ነገር ግን ደግሞ መታረቃቸውን እና አብሮ መሆናቸውን ማለት እንፈልጋለን። ናአም ሀባይ ቢኢ። እንግዲህ የነበረን ቆይታ ይህንን ይመስላል። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል ሰላሳ ስምንትን ሲሆን እስካሁን ድረስ ያቀረብኩላችሁ ያንን ነበረ። ለቤቴ አዲስ ከሆናችሁ ላይክ ማድረግ እና ሰብስክራይብ ማድረግ እንዲሁም ከቻላችሁ ሼር ማድረግን አትርሱ። ወዳችኋለሁ እኛ ከብራችኋለሁ። ሰብስክራይብ እና ላይክ ለምታደርጉኝ እና ለምታበረታቱኝ ምስጋናዬ ከልቤ ነው። በጣም ነው መወዳችሁ፣ በጣም ነው ማመሰግናችሁ። አይዞሽ በርቺ፣ ተደርሻለሽ፣ ትችያለሽ ላላችሁኝ እስካሁን ድረስ ከአላህ እገዛ ብታች እስካሁን ድረስ ተደርሻለሁ። ከዚህም በኋላ ደግሞ እናንተ እገዛ ያስፈልገኛል እና አግዙኝ፣ እርዱኝ የበለጥ እንዲበረታና እንድችል እንድደርስ ማለት ነው። ሁላችሁንም ለአላህ ብዬ ወዳችኋለሁኝ። በተሻለ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወረሕመቱላሂ ወበረካቱ።